ዛሬማ ቀኑ የመሽሆን ወይ እላለሁ። ዛሬ ቀኑ የመሽ ሆን እስከማይ ድረስ ነው የቸኮልኩት። እስኪ እንዲህ ነው የቸኮለ ኮሜንት ላይ ይጻፍ። እውነቴን ነው ምላችሁ በጣም ነው የቸኮልኩት እኔ። መሽቶ ምን እንዲሆን እስከማየው ድረስ ነው የቸኮልኩትና አቤ ሃይሚና ብሩኬ እኮ እንዴት እንደምንወዳቸው በስጊ ይሆነው። እውነቴን ነው ምላችሁ ማንም ሰው ቀኑ እስከሚመሽ ድረስ ነው የቸኮል ነው። ቀኑ እስከሚመሽ ድረስ ነው የቸኮል ነው ነው የሚሉት ማለት ነው። የእውነት ነው ምላችሁ እና እኔ እንጃ ዛሬ ውስጤ ደስ እያለው ነው። የሆነ ነገር አለ ብዬ ደስ እያለኝ ነው። እውነቴ ነው ምላችሁ ና ማን ነው እንዲ ኔ ብቻ እኔ አላቅም። የሆነ ነገር አለ ብዬ ደስ እያለኝ ነው። ውስጤ እየተደሰተ ነው። የእውነት ስነግራችሁ በጣም ውስጤ እየተደሰተ ነው ማለት ነው። ከምንም በላይ እየተደሰትኩኝ ነው። አላቅም ብቻ እርግጠኛ ነኝ ሁላችሁም እንደ እኔ ትደሰታታችሁ። በየተስፋ ነው ማረፍ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አይን ዓለም ላይ ሁሉ መልካም ሁሉ ሰላም ከኔ ሰላም አለ ሁላችሁ ሰላማችሁ ይብዛልኝ። በአዲስ መጥቻለሁ ማለት ነው። እንግዲህ ዛሬ ሃይሚና ቡድራ ደስ በሚል ነገር መጥተዋል። ደስ ብሎኛል። ቀኑ ይመሻል ግን እዚሁ እኛ እኮ እኮ በስመ አብ እኛ ኮ ሰው ስንወድ እኮ ይፍረር ነን እውነት እኛ ቅማሞች እየኮ ሰው ስንወድ በቃ ከልባች ነው የምንወጪው የእውነት። እና ቀኑ ይመሻሉ የሚል ነው ኮሜንቱ የበዛው። ብታነቡ ማለት ነው እኔ ብቻ ነኝ እንዴ ብዬ ኮሜንቱ ስታነቡ ራሱ ይመሻሉ ቀኑ ቀኑ ይመሻሉ። ደግሞ እነሱ ማታ በጣም አምሽተው ነው የሚለቁት በዛ አስር ሰዓት አካባቢ ነው የሚኮስቱት። እና ብቻ ግን በሰላም ይውጡልን ነው ምለው ደስ የሚል ነገር ይኖራል ብዬ አስባለሁ። የኔ ተወዳጆች ሃይሚ እና ቡራ ማለት ነው። ዛሬ ባበዲ ቪዲዮ ነው የምትመጡት፣ መስመጥስ ቡራ ቡራ ማን እንደሆነ፣ ኃይም ማን እንደሆነ ዛሬ ሊያሳዩን ነው። ሰምታችኋል። ምችት ይበላችሁ የኔ ውዶች፣ በሰላም ኑልን እና ቅመሞችዬ ደስ ደስ እያላችሁ ስራችሁን በደንብ ስሩ። ከዛ ማታ ላይ ቪዲዮ ሸር ይደረጋል አብረን እናየዋለን ማለት ነው። ሰምታችኋል። ብሎሸር ሲደረግ አብረን የምናየው ይሆናል ማለት ነው። እስከዚያ ስራችሁን ሀይበል ሀይበል ሀይበል ሀይበል እያላችሁ በደንብ ስራችሁን አክልቡ ማለት ነው። እንጃ ብቻ ደስ ብሎኝ ይህን ብዩል ልሰራ የመጣሁት ውድ አድማጭ ተመልካቾቼ በጣም እኮ ነው የሚያስደስተው የሃይሚና የብሩኬ ነገር እውነት ይህ በጣም ነው ደስ የሚሉኝ፣ አይሚና ቡራ በጣም የምሬ ነው የምላችሁ ደስ ነው የሚሉኝ በጣም አይሚና ቡራዬ በጣም ነው ደስ የሚሉኝ። እና ዛሬ እንግዲህ በልዩ ቪዲዮ ነው የሚመጡልን፣ አብረን የምንጠብቃቸው ይሆናል። አይዟችሁ እላችኋለሁ፣ አይዟችሁ ይመጡልናል። እሺ እንዳታስቡ ወይም ደግሞ ታገቢኝ አለሽው አይቀርም እኮ አንዴ ቀን ጊዜውን ጠብቆ ይሄም እኛ ባል ነው፣ አይደለም የቸኮለች ቻፕስ አለቀም ይችላል። ሀገሬ ሶፊ የማይቀርም አንዴ ቀን። እና ብሩኬ ዛሬ ታሪክ ሊሰራ ይመስለኛል። እንግዲህ አብሮድ ምናየው ይሆናል ማለት ነው። ኦ ማይ ጋድ በአዲስ ነገር ይጠብቁን ብሏል። ቡራ ዛሬ ኦ ማይ ጋድ ነው። ዛሬማ ዛሬማ ልዩ ነሽ፣ ልዩ ልዩ ነሽ። ቡራ የበዱባይ ላይ ታሪክ ሊሰራ ነው። ሰምታችኋል። ለማንኛውም አብረን ቪዲዮውን እናያለን ያለን እንግዲህ ሁላችንም አብረን ቪዲዮውን የምና ይሆናል። ሰምታችኋል። ቡራ ጀግና ቡራ ጀግና እኮ ነው። ቡራ ጀግና ታሪክ ሊሰራ ነው። ሰምታችኋል። በማንኛውም ይሄን ልላችሁ ነው ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ማታ ቪዲዮ እስከሚመጣልን አብረን የምንጠብቅ ይሆናል። መልካም ቆይታ ይሁን ላችሁ ስላልሆኝ ማለት ነው። እንግዲህ ሰላማችሁ ብዝዝት ይበለልኝ። መልካም ቀን ለሁላችሁም፣ ሁላችሁም ይህን ለማለት ነው ብቅ ያልኩት። እንግዲህ በሰላም ይምጡልን። ይህን ነው የምለው። ባይ ባይ። ሰላም ዋሉልኝ ውዶች።